ሬጅስተር ቤት እንደ ቡግር ነገር ወጥቶብኝ። አይዞህ አይዞህ ወንድሜ ወንድሜ። እንደሰማችሁ እንግዲህ አብርሸ ማለት ነው። ጀርባ ላይ ምን እንደወጣበት አላቅም። ደም በደምብ ማለት ነው። ዞር ስል ደምብ በደምብ እየጠረገ ነበረና ኤን ወስ ትላንትና እንግዲህ ከሩታ ጋር መጥቷል ማለት ነው። ወዶቼ እንግዲህ አብርሽ ማለት ነው። ጅንጀናም በቲክቶክ አድርጓል። ጋይስ እንዴት አያቸው? ትላንትና ቪዲዮ እኔ ምንም አልተመቸኝም ጋይስ። ያልተመቸ ምንድን ነው? እኔ እኮ መጀንጀን ከፈለግ ማለት ነው በመሬት ብታረጋ ይሻል ሙድ ከሚይዙብክ። ሩታ ይኸው ተመልካች ሆይ ሆይ ያላት ነው። ጀግና በርች ያላት ነው። እሷ ኮመንት ያየች ሙድ ያዘችብክ ነው። እነሱ ይስቃሉ፣ እሷም ተስቅባለች። ሙድ ያዘችብክ ነው ወንድሜ። ኤንዌስ ውዶቼ ሰላማችሁ ብዝት ይበልልኝ እንዴት ናችሁ ደህና ናችሁ ያለው እግዚአብሔር ይመስገን ሰላማችሁ ብዝት ይበልልኝ እንደሰማቸው እንደሰማችሁ እንግዲህ አብርሸ ጀርባ ላይ ምን እንደወጥ አላቅም ዝም ብሎ ይደማል አለ ዞር ሲል እናንተ ጥቁር በጥቁር ሆኗል በዛ ላይ ደግሞ ደም በደም ማለት ነው ልብሱ ነጭ ነው ደም በደም ሆኗል እና ኤንዌስ እንደዚህ አይነት ነገር በተለይ የቲክቶክ ህዝብ ማለት ነው ያበደ ህዝብ ነው ባይዘዌ ሙድ ነው የሚዙብክ ወንድሜ ምንም አታውቅም ማለት እኮ ይቻላል አንተ ምንም ማለት ነው እና ሙድ ያዙብክ ነበረ ትላንትና ራሱ ከሩታን ጭምር ማለት ነው ከምስትክ ጨምር አይ ወንድሜ አይ አይዞክ አይዞክ አይዞክ ምን ነው ባትመጣ ሩታን እንደ ተመልካች ብታይ እስከታች ታብ ታብ እያረክ ማለት ነው ወደጀ የቪዲዮ ላይክ አርግሽ ላይክ አርግልኝ እኔ እና ሩታ እንግዲህ ትላንትና የሌለ ማለት ነው ስታይል ነው አመጣች፣ ውዶቼ የሌለ ስታይል ሙድ ስትስ ነበረ። የሌለ አክት አመጣች፣ የሌለ አክት ማለት ነው የእሱ አክት አይደለም። ባይዘው በተለይ ልንገራችሁ ውዶቼ፣ በተለይ ማለት ነው የራሳችሁ ያልሆነ ነገር ያስታውቃል። ሩታዬ እንደዚህ አናውቅም እውነት ለመናገር። የራስሽ ይሻላል የኔ ቆንጆ። የሌሎቹን ስለማምርባችሁ ከነሱ ይሄዳል። አንቺ ደግሞ አዲስ ስታመጪ ምንም አምርብሽ የኔ ውድ ማለት ነው የኔ ቆንጆ የሌለ አክት በቃ። ምን ልበላችሁ፣ ሙድ ስትይዝ ነበረ። አነጋገሯ ተለውጧል። ኦ ማይ ጋድ ጋይስ፣ ጋይስ እውነቴን ነው የምላቸው። የራሳችሁ ነው እንጂ የሰው ኮቢ ኮቢ ነው ጋይስ። የሰው የሰው ነው ባይ ዘ ወይ ማለት ነው እና ምላጭ ላቸው ፈልጌ ነው እንግዲህ አብሮሽ ማለት ነው ዘፈን ቢጋብዛት እንደዚህ አይነት ዘፈን ሰምቼላቅም። በቃ ምን ልበላችሁ፣ ተመልካች ሲቃል እሷ ሞድ ትይዝበታለች። አብሮሽዬ መሀል ቀራ ላችኋለሁ፣ መሀል ቀራ ትላንትና ያያችሁ አይታችኋል። እናሳዘን ሳዘን ምን ልበላችሁ፣ ተመልካች የተሳደመ ነው። አንተ ውሸታም ነግ ዘፈን ስጋብዛት ማለት ነው አንተ ውሸታም ነግ ወይኔ ሩታ ኮሜንት ያዘችን ኮሜንት ያነበበች ብታው ሙድ ያዘች ካንፈራ ስታጣምም ነበረ ምናምን ወይኔ ሩታ ይግለም ሲሻኝ ማረ ወይኔ ትላንትና ስቄ በእርግጥ እኔ መጨረሻ ነው የመጣሁት እኔ እንዳልኳችሁ ነው አንድ ፕሮግራም ከስ ጨርስ ነው ቲክቶክ ላይ ዞር ዞር የሚለው እንጂ አልገባም ብዙ

ይሄ እየታመምክው ዛሬ ጠጥታል።